ይህንን ባንዲራዬን ነገ አላህንና መልእክተኛውን ለሚወድ ሰው ነው የምሰጠው አሉ። ወዩሂቡሁ ላሁ ወረሱሉሁ አላህና መልእክተኛውም ደግሞ እሱን እጅግ ይወዱታል ይወዱታል በቃ። ከዚህ የበለጠ ደረጃ አለ እንዴ ልጆች? የለም እኮ አላህና መልእክተኛው መውደዳቸውን ማረጋገጫ ማግኘት ትልቅ ነገር ነው። ሰውየው እኔ አላህን ወደድኩ ሊል ይችላል ግን የእነሱን መውደድ ማረጋገጫ ማግኘት ትልቅ ደረጃ ነው። ከዚህ አልይ ኢብኑ አቢ ጣሊብ ተሰጥቶት ያን ባንዲራ አሁን ኸይበር ላይ እንደደረሰ ነበር ያቆም ነው አይደል ልጆች? ባለፈው ሳምንት አዎ። አሁን አልይ ኢብኑ አቢ ጣሊብ ልጆች ጦራቸውን እየመሩ ኸይበር ደረሱ። እዛ ኸይበር ደግሞ ያው እንግዲህ ከተፈጥሮ ቋጥኝ የተሰራ ምሽግ ነው ያላቸው ልጆች ይበሮች የሚተማመኑበት ምሽግ ነው። አይበገርም ብለው ነው የሚያስቡት። ከዚያ ፈለማ ወሰለ ዓልዩን ሊሒስኒ ኸይበር እዚያ የደረሰ ጊዜ አንድ ሰው ወጣለት፣ አንድ ሰው ወጣ፣ ጀግና ነኝ የሚል ማለት። ይህ ሰው ማነው ልጆች? መርሃቡ ይባላል። ከዚ መፎከር ጀመረ፣ በቃ ወህወ ፊፈረሲ ማን ነው ሀልሚሙ በወሪዝ የሚወጣልኛ ጀግና ምን ልጆች ቀዳ አሊመትል ከይበሩ አኒ መርሀቡ ላል ይበር በአጠቃላይ አውቃለች። በቃ የአካባቢው ሰው አውቋል፣ እኔ መርሃቡ እንደሆንኩኝ። ሻክ ሲላ በጠሉ በቃ በጣም የተፈተንኩኝ በቃ አለምባል ጀድናን መሳሪያን ማጠቃቀሚ ማንም የለ መሳሪያን የልቤን ማደርግነኝ እኮ ሸኪሲላ በጠልሙጀረቡ ኢዝል ሁሩቦ አቅበለት ተልሃቡ ይላል። በተለይ ደግሞ ውጊያው ጦሩ በሚፋፋምበት ጊዜ የኔ እውነተኛ የጀግንነት ማንነት ፍንትው ብሎ የሚታይበት አጋጣሚ ነው ይላል። እኔ በቃ ከኔ ወደ ጀግና ደግሞ ል ማን ነው የሚወጣልኝ አለ። ጀግና መርሀቡ ነው ይበሮች፣ ያውቁታል። ከዛ አልይ ኢብኑ አቢ ጣሊብ ወጡለት ልጆች። ከዚህ ዓሊይም ደግሞ መፎክር ስለነበረባቸው የሥነ ልቦና ጦርነት የሚባል አለ እኮ ልጆች። ማለት በምትል ብቻ በቃ፣ አንዳንድ ጊዜ በወሬ የሚፈታ ሰው የለም። እንደዛ አለ የሥነ ልቦና ጦርነት የሚደርስበት። ስለዚህ አልይም ተመሳሳይ ልጆች እየገጠሙ አልይ ኢብኑ አቢ ጣሊብ ደግሞ ልታውቁት የሚገባው ልጆች በሽዕር ቢባል በግጥም ቢባል በእውቀት ቢባል በእውቀታቸው ቢባል በቃ ምንም እንከን ማይወጣላቸው ናቸው። አሊይ ብን አቢ ጣሊብ ረዲየላሁ አንሁ አርሁ ልጆች ምን አሉ? አነ ለዚ ሰመት ሰመትኒ ኡሚ ሐይደራ አሉ ልጆች። እኔ እኮ ነኝ እናቴ ሀይደር ምትለኝ የነበረው ገና በልጅነቴ ስታሳድገኝ፣ አንበሳ ነህ አንተ አንበሳ ነህ አይዞህ ምናምን እያለች እያሳደገችኝ በእንደዛ አይነት አየር ውስጥ ነው ያደግኩት። አነ እለዚህ ሰመትኒ ኡሚ ሐይደራ ከላይ ሲጋባትን ከሪህ አልመንዘራ እንደ ዱር አንበሳ እንደ ዱር አራዊት በቃ ሳይራዙ የማስፈራራ የማርበተብት ነኝ የጫካ ፑማ አንበሳተ ቃላችኋል ልጆች ብቅ አኪሉኩም ቢስን ከይለ ሰንደራህ አካ እና ሰንደራ እንደምትባለው ሴት እኔም ዛሬ በቁና እሰፍራችኋለሁ። ዋጋ ዋጋችሁን ሰጣችሁ ዐሊ ብን አቢ ጣሊብ። ከዚያ በኋላ ተፋለሙ ማሂየ ኢላ ለሐዟት ዐሊ ብን አቢ ጣሊብ ናቸው ልጆች መርሃቡ ነኝ ጀግና ነኝ የሚለውን ሰው ሸኙት፣ ወደ አኸይራ ልጆች አሰናበቱት ከዱኒያ። ከዚያ በኋላ ልጆች የሆነው የእሱ ወንድም ሓሪስ የሚባለው ተከትሎ ወጦ ነበረ። ሓሪስንም ደገሙለት ልጆች። ከዛ በኋላ ድል በድል ላይ እያደረጉ መጡ። ፈበደአ የፍታ አልሱን ባዕድ አልሱን ምሽጎችን ከተለያዩ ምሽጎች በኋላ መክፈት ጀመሩ። አልይ ብን አቢ ጣሊብ ልጆች አንድ እንደውም አንድ ሚን አህባሪ ልየሁድ ከየሁዳዎች የሆነ አዋቂ ነው የሚባለው የሆኑ ሰሓቦች ጋር ይሄድና መን ሃዛ አለዚ የሕሚሉ ሊዋእ ልሙስሊሚን የሙስሊሞችን ባንዲራ ይዞ የሚመራው የሚንቀሳቀሰው ማን ነው አላችሁ ነው ጠየቃቸው ልጆች። ማን ነው? አሉት። አሊይ ነው አለ አሉት። አሊይ ኢብኑ አቢ ጣሊብ ነው አሉት። ከዛ በኋላ ይሄ አህባር የሁድ የሁዳ አዋቂ የሚባለው ሰው ምን አለ? አለውቱ ሞረቢ ሙሳ፣ አለውቱ ሞረቢ ሙሳ፣ አለውቱ ሞረቢ ሙሳ። በእርግጥ የበላይነታችሁ ተረጋገጠ፣ የበላይ ሆናችሁ በሙሳ ጌታ ይሁንብኝ አለ። ያቁ ነበር ማለት ነው ልጆች የሁዶች። ከዚያ በኋላ ድል በድል መከፋፈት ጀምሩ። አልይ ብን አቢ ጣሊብ እንደውም የአልይን ምን ያክል ሀይለኛ እንደሆኑ ምን ያክል ጉልበት እንዳላቸው ምን ያክል ጡንቻማ እንደሆኑ የሚያመለክተው ልጆች፣ ኸይበር ላይ አንድ ምሽግን ለመክፈት በትልቅ ቋጥኝ የተዘጋው በሩ ያንን አንድ ሶሃባ ሲናገር፣ እኔና ሰባት ሰዎች ሆነን መክፈት ያቃተንን በር አለን ልጆች ግን አልይ ብን ኢብኑ አባ ጣሊብ አሊይ ኢብኑ አባ ጣሊብ ብቻቸውን ከፈቱታል ልጆች። እያችሁ ምን ያክል አልይ ብን አቢ ጣሊብ ጡንቻማ እንደገና ደግሞ በኃይልም በሁሉም የተሟላ ሰብ እና እንደነበራቸው ነው የሚያሳየው። ከዚያ በኋላ እሳደግሞ ደግሞ ልጆች እንግዲህ የኸንደቅ ዘመቻ የኸይበርን ዘመቻ ካየን በኋላ ከዚያ በኋላ የሁደይ ቢያም ስምምነት ላይ አሊ ኢብኑ አባ ጣሊብ ናቸው የጻፉት። ሁደይ ቢያ እንደምታስታውሱት ረሱል ሰለላሁ ዐለይሂ ወሰለም እና ቁረይሾች መካከል በተለይ ሙሽሪኮች መካከል የተደረገ ውል ነው። ከሙሽሪኮች በኩል ማን መጣ? ሱሃይል ኢብኑ አምር የሚባል ተደራዳሪ መጣ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ አልይ ብን አቢ ጣሊብን እንዲጽፋ አዘዙት። ግን ሱሃይል ምን አለ ልጆች? አሁን ለዐሊይ ጻፍ ሲሉት፣ ቢስሚላህ ራሕማን ራሒም ብለህ ጻፍ አሉት። ከዛ ሱሃይል ተቃወመ። ቢስሚላህ ራሕማን ራሒም እጅግ አዛኝና ሩህሩህ ምንድነው? አላቀለህም አላቸው። ቢስሚከ ላሁማ አላህ በአንተ ስም የሚለውን ብቻ ጻፍ አላቸው። ከዛ እሺ ይቅር አሉ ረሱል ሰለላሁ ዐለይሂ ወሰለም። ለሰላምና ለነበራቸውን ጉጉት የሚያሳይ ነው። ከዚያ በኋላ ደግሞ هذا ما تصالح به محمد ابن عبد الله هذا ما تصالح به محمد رسول الله مع سهيل بن عمرو መልእክተኛ የአላህ መልእክተኛ የሆነው መሐመድ ከሶሀይል ብኑ ዓምር ጋር የተደራደረ የተስማማ ውል ነው ሲባል

ከዛ ረሱል ሰለላሁ ዐለይሂ ወሰለም በእጃቸው በራሳቸው እስቲ አሳየኝ ብለው ያንን ረሱሉላህ የሚለውን አጠፉት ልጆች፣ አበሱት ያው ረሱላችን ሰለላሁ ዐለይሂ ወሰለም ማንበብ መጽሐፍ ስለማይችሉ ማለት ነው። ምክንያቱም ልጆች አላህ ነው አንተ ምትጽፍና ምታነብበ ነበረ። ኢዘለርታ በልሙብጥሉን ይላችኋል። ኢዘለርታ በልሙብጥሉን በአንተ ላይ የሚጠራጠሩ ሰዎች የብስ ክፍተት በር ያገኙ ነበረ። አንተ ጽፈኸው ነው ይሉ ነበረ። ግን አንተ መጻፍ ያን እማታቅ ማንበብም እማትችል ነህ ነገራቸዋል። ከዚያ በኋላ ግን ልጆች ይሄንን እሳቸው እነዚህ ቢያብሱት ከአላህ አጠገብ ግን ምን የሚል አያት መጣላቸው? በዛው ስረቱል ፈትህ መጨረሻ ላይ ሙሐመዱ ረሱልላህ ወለዚነ መአሁ አሽዳኡ ዐለል ኩፋር የሚለው መጣ። ነው መሐመድ በርግጥ የአላህ መልእክተኛ ነው። አንተ ከብታበ ከነሱ በኩል ቢያብሱብህ ከአላህ በኩል ያለው ግን ሙሉ እውቅና ያለ የሚለው መጣላቸው ልጆች። ይሄ መቼ የሆነው ምንድነው? የሁደይቢያ ስምምነት ላይ ነው ልጆች። ኢንሻአላህ ከዚህ የሚቀጥለውን ደግሞ የአልይ ብን አባጣሊብን ታሪክ በሚመለከት በተለይ ፈትሑ መካና ሌሎችንም እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።